ወይዘሮ ማርታ በጥያቄ አፋጠጠቻቸው ናታን እና ዳጣን። እውነት ነው ወይ ተጻጻፋችሁ? ጽሑፍ እውነት ነው ወይ የምትለኛ? ብዬ እውነት ነው ወይ ናታንም እውነት ለመናገር አበጌ በጣም ባለጌ ናት። የዳጣን ስልክ ወስዳ ነው እርሷን አስመስላ ስትፈትነኝ የነበረ በማለት እንግዲህ ለወይዘሮ ማርታ ለማስረዳት ቢሞክርም እሷ ገልታ ምን አልቻለችም። አበጌም እንግዲህ በበኩሏ ስልኳን ክፈቺ፣ የዳጣን ስልክ ነይ ክፈቺ፣ ጉድሽማ ዛሬ ይታያል፣ ነይ ካላደረግሽ እውነት አርነት ያወጣልና እና ክፈች እና ማየትዬው በማለት እንግዲህ ለማሳየት እየታገለች ነበረ። ዳጣ ግን ስልኬን አምጪ፣ ምንም የተጻጻፍ ነው ነገር የለም። ስትጀምር ስልክዎ እጅ አልነበረም በኔ ምንም የማውቀው ነገር የለኝም አምጭ በማለት ስልኳን ትቀማታለች። ነገር ግን አበጌ መልሳ ቀምታት ውሃን ክፈችልኝ በማለት ትሄዳለች። እውነት ለመናገር አበጌ ትክክል አልሰራሽም። ናታንም በዚህ ተደብሮ የዳጣን ፊት እንዴት ማየት ይችላለሁ፣ በማለት እንግዲህ ከውጭ ወጥቼ ብቆይ ይሻለኛል ከዚህ ቤት፣ በጠዋቱ ከቤት መሄድ ይኖርብኛል። ምክንያቱም እንዴት ብዬ ዳጣን አይናየዋለሁ? በማለት እንግዲህ ሲል ተደምጧል ማለት ነው። ሰላምም አበጌ በጣም አስቀይማት አለች። ሰላምም እያለቀሰች ያለ አንቺ ሰራተኛ ነች፣ ስለዚህ ከዚህ ቤት ምንም እጣ ፈንታ የለሽም። ካልሆነ ደግሞ አንድ ሴራት ስሪልኝ አለሽ እሱም ደግሞ ዳጣ ከናታን ጋ አብራድራለሽ ብለሽ ለእናቴ ተናገሪልኝ እና ከዚህ ቤት እንዲወጡ ፈልጋለሁ በማለት እንግዲህ ለማስፈራራት ስትሞክር ሰላምም እንግዲህ ተሳስቷት ምን ብላለች? ከዚህ ቤት እኮ እኔ ከሰራተኝነትም በላይ ነኝ። ከሰራተኛ በላይ ምን እንደሆንኩ አታውቂም በማለት እንግዲህ ስትመልስላት፣ ታዲያ ምንድነሽ ባለቤት ነሽ ወይ ብላ ነበረ አበጌ። በነገራችን ላይ ሰላም ተሳስታ ነበር እንዲያለችው በስህተት ነበረ ማለትም ታውቃለች፣ ከሰራተኝነት በላይ እንደሆነ ውስጡ ያውቃል። ምክንያቱም የዳጣ እናት ስለሆነች እዚያ ቤት ያስቀመጣት ነገር የራሷ ምክንያት አለ ማለት ነው። ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ዳጣ ክፍል አስራ ስምንትን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ብዙ ነገሮች ተፈጥረዋል። እንግዲህ ናታን እና ዳጣን እየተፋጠጡ ነው የሚገኙት። ሁለቱ አሁን ላይ ተደባብረው ነው የሚገኙት። ቀጣይ ስሜት ሊፈጠር ይችላል የሚለውን ነገር ይዤላችሁ መጥቻለሁ። ታዲያ ቪዲዮውን ስትጀምሩ ላይክ ማድረግ እንዳትረሱ እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በአክብሮት እየጋበዝኳችሁ፣ ወይዘሮ ማርታ እንግዲህ በጥያቄ ማጣደፏን አላቆመችም። አበጌም ቅሌ አንዱ ቅሌት ሲያበቃ ሌላኛው ቅሌት ነው፣ እየጨመረች ያለ በየሰዓቱ በየጊዜው ማለት ነው። እንግዲህ አበጌ ለእናትና ለአባቷ ይሄን ቴክስት ማየት አለባችሁ፣ ቅሌታችሁ ሁሉ ታዩት ይገባል፣ ቅሌቷን በማለት ከእናትና ከአባቷ ፊት ስልኩን ለማሳየት ስትሞክር ወይዘሮ ማርታ አርፈሽ ተቀመጪ እረፊ በማለት እንግዲህ አስቁማት ነበረ። ምክንያቱም አቶ ደረጀ ወደ ውጭ እሄዳለሁ በማለት ጉዞ ላይ ነኝ፣ ስለዚህ ልጆቹን አደራ ብሎ አስጠንቅቋት ነበረ። ወይዘሮ ማርታ ልጆቹን አደራ ተንከባከቢያቸው፣ እንደሚያስቸግሩሽ አውቃለሁ፣ ግን ደግሞ ምንም ማድረግ አልችልም መሄድ ስላለብኝ ነው በማለት እንግዲህ ለናታንም አደራ ሰጥቶት ነበር። በነገራችን ላይ ናታን አንተ የዚህ ቤት አባወራነ ከዚህ በኋላ ማለት እኔ ስለምሄድ ልጆቹን እንደ ወንድምም እንደ ትልቅ ወንድም እንደ ሁለ ነገር ሆነ ለተንከባከባቸው ልጠብቃቸው ይገባል በማለት እንግዲህ ትልቅ ኃላፊነት ሰጥቶት ነበረ። ነገር ግን በመሀል አበጌ ቅሌቷ ያልቅም የዳጣን ስልክ በመውሰድ እንግዲህ ቴክስቶቹን በመጻፍ እወድሃለሁ ለእኔ ምን አይነት ስሜት አለ በማለት እንግዲህ ዳጣን እንደሚወዳት እርግጠኛ ሁና ካረጋገጠች በኋላ እሳት ኮንታክት ሆናለች። በቅናት ገብገብ ብላለች ማለት ነው። እንግዲህ ሰላምን መንበላታለች። አንቺ በጣም ዋሽተሽኛል፣ በጣም ውሸት አምነሽ ከዚህ ቤት ግን መንቀሬ ማስወጣት እችላለሁ። አንቺን እዚህ ቤት የምትቆይበት እድል የለሽም ብላታለች ማለት ነው። ምክንያቱም ደግሞ ከዚህ በፊት ምን ብላት ነበረ? ናታን ዳጣን ይወዳታል ወይ ዳጣስ ናታንን ትወደዋለሽ ወይ በማለት እንግዲህ ሰላምን ስጠይቃት፣ ሰላምን ምን ብላለሽ? ዳጣ ለናታን ምንም አይነት ፍቅር፣ ምንም አይነት ስሜት የላትም። ዳጣ እኮ አንቺ እንደምታስቢያት አይነት ሰው አይደለሽም። እራሷን ከአንቺ ጋር አታወዳድርም። እንደውም ለአንቺ አንቺ ጋር አብሮ እንዲሆን ነው የምትገፋፈው። ስለዚህ እሷ እንደዚህ አይነት ነገር የላትም ብላ ስትነግራት አንቺ እንደዚህ በይ ብላሽ ነው አይደለ? በማለት ለእሷ ጠበቃ ሆንሽ በማለት እንግዲህ ስትናገራት ነበረ። አሁንም ያኖኖኖ ነው መልሳ ያለሻት። በፊት እንደዛ ስትይ ነበረ። ስለዚህ አሁን ግን ናታን ዳጣን ያፈቅራት አለው አለ ዳጣን ያፈቅራታል ስትልም እንግዲህ ሰላም ምን የማውቀው ነገር የለኝም፣ ስለዚህ እኔ በምን አውቃለሁ ብላለሽ ነገር ግን አበጌ ለእናቴ እዳጣ ከእናት ጋር አብራራለሽ ብለሽ እንድትመሰክርልኝ እፈልጋለሁ ከዛ ውጭ ግን አልሆነም ካልሽ፣ ግን ከዚህ ቤት መንቅሬ አስወጣሻለሁ ብላታለሽ ማለት ነው። እንግዲህ ዳጣም በሁኔታው ተበሳጨታ እና ተናዳ ብትወልድሽ እኮ አንቺን ያህል ልጅ ታደርስ ነበር ብላለች። ነገር ግን ዳጣ አላወቀሽም እንጂ እሷን ያህል ልጅ ያደርሳለሽ። እውነት ለመናገር ዳጣ እናቷን ነው እንደዚህ እየተናገረሽባት ያለ። ነገር ግን ዳጣ ይህን ስትናገራት በጣም ከፍቷት እና ተደብራ ነበረ። ወይዘሮ ማርታም ለአቶ ደረጀ እንግዲህ ልጆች እኮ ማታ ውከት ፈጥረውብ ነበረ ነገር ግን አንተ ትሄዳለህ ብዬ ነው መቅረትን መከንሰለን ወደ ውጭ አላወኩም ነበረ እንጂ በጣም አስቸግረውኛል፣ ብላ ስትነግረው እንዴት የወለድሻቸው ልጆች ያስቸግሩሻል በማለት መልሶላታል። ነገር ግን ሰምቻችሁ ነበረ፣ ግን ደግሞ ችግሩን ትፈችዋለች ብዬ ነው ዝም ያልኩሽ። ግን ምን አጣልቷቸው ነው በምንድን ነው ብሎ ሲጠይቃት አበጌ የሆነ ነገር ሳታይ እንደዚህ አትልም ብላለች ማለት ነው። በነገራችን ላይ አበጌ የምትላትን እያንዳንዱን ነገር ወይዘሮ ማርታ ትሰማለች። በጣም ነው የምትሰማው። በጣም ነው በቃ ወደ ውስጧ የምትይዘው ማለት ነው። ስለዚህ አበጌ የሆነ ነገር ሳታይ እንደዚህ ልትናገር አልቻለችም። ዳጣና ናታን የሆነ ፍቅር ቢጤ ጀምረዋል ነው የምትለው። ስለዚህ የሆነ ነገር ብታይ ነው ብላ እንግዲህ ለአቶ ደረጀ ስነግረው በፍጹም አይሆንም፣ አይሆንም እንደዛ ምክንያቱም እንዴት ታምኛታለሽ አበጌ? አበጌ እኮ አሁን ለቤታችን በጣም ረባሿና ስህተት የምትሰራው የመጀመሪያው ሰው ናት። ስለዚህ እሷን አትመኛት አንቺ ያየሹ በአይንሽ ያየሹ ነገር ካለ ነገሪ በማለት እንግዲህ ሲጠይቃት እሷ አይ እኔ በአይን ያየሁት ነገር የለኝም ግን ደግሞ አበቄ በእርግጠኝነት የሆነ ነገር ሳታይ እንደዚህ አትልም እኔ እየጠቆምኩ ነው አንተ ግን መከታተልህን አንዳታቆም ብላለች ማለት ነው እንግዲህ በባለፈው ክፍል በባለፈው ክፍል እንዳቀረብኩላችሁ አበጌ ናት አበጌ ከዳጣ እና ናታን በድብቅ ይገናኛሉ፣ ከክፍሉ ትሄዳለች በጣም ይወዳታል ብላ ስለነገረሻት፣ እንግዲህ አቶ ደረጀ ከክፍሏ ቀስ ብሎ እንዲሄድ እና ሄዶ እንዲያቸው አድርጋ ነበረ። እንግዲህ ቀስ ብሎ ገብቶ አስደንግጧቸው ነበረ። የፍቅር መቀስ ሆኖ በመሀል አቋርጧቸው ነበረ። ፍቅሩን ለመግለጽ እየፈለገ ነበር ናታን ነገር ግን ድንገት አቶ ደረጀ ገብቶ አቋርጧቸው ነበረ ማለት ነው። ስለዚህ ወይዘሮ ማርታ የልጇን የአበግን እያንዳንዷን ነገር ታምናለች ማለት ነው። ስለዚህ እሱ ምንድን ነው ያላት፣ አይ በፍጹም ሊሆን አይችልም። ስለዚህ እሷን እንዲያውም ያዝ አድርገሽ ወደ ጸበል ነው ልትወስጃት የሚገባው። ምን ነው እንደዚህ ያልሽ? ከዳጣ ላይ ሲሆን አንቺ አበጌና ናታ እንዲጋቡ ውስጥ ያልነበረም እንዴ ብሎ ሲጠይቃት፣ አዎ እነሱም ሁለቱ እንዲጋቡ ፈልጋለሁ። አንተ ደስ እውነት ለመናገር አንተ ደስ አይልም እንዲ አበጌና ናታን አብረው ቢሆኑ ብሎ ብላ ስጠይቀው፣ እንግዲህ እሱ ምን ብሏል? ዋናው ትልቁ ነገር ልጅሽ መስተካከል አለብሽ። ልጅሽን አስተካከያት ባል እንደሆን ይመጣል ባል ሚስት የሚጠፋ ነገር አይደለም ግን ደግሞ ልጅሽን መጀመሪያ አስተካክይ አንድ ናታን ሳይሆኑ ሺህ ናታኖች አሉ በማለት እንግዲህ ለወይዘሮ ማርታ ይመልስላታል እሷም እኔ የግሌ ልጅ ናት ወይ ለምንድን ነው እኔን ብቻ እንዳስተካክላት የምትፈልገው የጋራ ልጃችን እኮ ናት በማለት ስትጠይቀው እሱም አንቺ እኮ አባት ስላልንሽ ነው አባት ብትሆኝ ግን ይገባሽ ነበረ አንቺ የእናትነት ነገር ብቻ ነው የምታውቂው በማለት መልሶላታል። ናታንም የዳጣን አይን ማየት አልችልም በማለት እንግዲህ ከቤት ወጥቷል ማለት ነው። ዳጣም ናታን ቆይ ግን የት ሄዶ ነው በማለት ሰላምን እየደጋገመች ትጠይቃታለች። አሳስቧታል መውጣቱ። እውነት ለመናገር ዳጣም ፍቅሩ ስላላት ስለተናገረ ደስ ብሏታል፣ ምክንያቱም ውስጧ ደስ ብሏታል ማለት ነው። በመሀል ምን አድርጋ ነበር አበጌ እየተጨቃጨቁ ስልክ ሽን አምጪ በማለት እንግዲህ ለእናቴ ካላሳየው ሙቸ እገኛለሁ ስትል በጣም ስልኳን ወስዳ ድሌት ቴክስቶቹን እንዳለ ድሌት ካደረገች በኋላ ለወይዘሮ ማርታ ይሄው ማየት ትችያለሽ በማለት ስልኳን ከፍታ ስታሳይ ምንም የለም። እውነት ለመናገር ግን ይህንም አይታ ወይዘሮ ማርታ አላመነቻትም ነበረ። ናታንም በጣም ደስ ብሎታል። እንኳንም ደሞ ቴክስቱን አላዩት እማዬና አባዬ አይ እንጂ ጦርነቱ ገና አሁን ተጀምሯል። አበጌ የመለቀሽ እንዳይመስልሽ በማለት እንግዲህ ፎክረዋል። ምክንያቱም አበጌ ተጋልጣለሽ። ነገር ግን ወይዘሮ ማርታ ማመን አልፈለገችም። ይህን እንኳን አይታ ማመን አልፈለገችም። ናታንም ቆይ፣ አሁን ዳጣ እንደምወዳ ታውቃለሽ፣ አበጌ ታውቃለሽ፣ ስለዚህ ሁሉም አውቀዋል። መቼም ቴክስቱን ስደልተው እንደምወዳት እንደማፈቅረ ታውቃለሽ በማለት እንግዲህ እንትን ብሏል። ዳጣም ግራ ገብቷታል። እንዴት ሊሆን ይችላል እንዴት ሆነ እያለች እንግዲህ ለሰላም ትነግራታለች። ሰላምም እባክሽ ሁሉ ነገር ለኔ አስረጅኝ ስትላት፣ ቆይ እኔ የምልሽ ከዚህ ቤት እንዳንቺ የማምነው ሰው የለኝም፣ እንዳንቺ ምስጢሬን የማካፍለው ሰው የለኝም። ነገር ግን የኔን ምስጢር እንድትደብቂልኝ እፈልጋለሁ። ናታን ያደረገው ነገር ልክ አይደለም። ይቺ አበጌም ያደረገችው ነገር ልክ አይደለም። እኔ ጭራሽ ላስበው ላለመው የማልችለውን ነገር ነው ያደረገችብኝ። ግን ቆይች ልጅ ግን ምን ባደርጋት ነው የሚሻለኝ? በማለት እንግዲህ በመጨነቅ ለሰላም ተነግራታለሽ። ሰላምም ታያት፣ እሷን ታያት፣ እሷን እያየሽ አትረበሽ፣ እኔን እስክይኝ በማለት እንግዲህ ራሷን እያነጻጽረች ትነግራታለሽ። ዳጣም በነገሩ ቢከፋትም ግን ደግሞ ማለት ይህ የህውከቱን ምናምን መፈጠሩ ቢከፋትም ናታን ፍቅሩን በግልጽ ግን እንደዚህ ስላየሽ ከናታን ፍቅር ፍቅር እንደያዘው እሷም ደግሞ የተመሳሳይ ስሜት ስላላቸው በጣም ደስ ብሏታል ማለት ነው። እንግዲህ ናታንና ዳጣ ፊት ለፊት ተፋጠዋል ማለት ነው። ዳጣ እንግዲህ ስትፈልገው ነበር። ናታን ግን ቆይ፣ ለምንድን ነው ላውራው ፈልጋለሁ በማለት ለማውራት ናታንን ወደ ክላሱ ሄዳ ተፋጧል እንግዲህ ሁለቱም ማን እንደሚጀምር ግራ ገብቷቸዋል አንተ ጀምር አንቺ ጀምር የአይነት ነገሮች ነበሩ እንግዲህ ተፋጦ ነው የሚገኙት በቀጣይ ክፍል ይዤላችሁ የሚመጣ ይሆናል ምን እንደሚባባሉ እውነት ለመናገር በጣም አጓጌ ነው። ምን ሊላት ይችላል? እናቷን ምን ሊመልስላት ይችላል? ዳጣስ ምን ብላ ልጠይቀው ትችላለች? የሚለውን ነገር በጉጉት እየጠበቅን ነው። አብራችን ስለነበረ ስለነበረን ቆይታ እጅግ አድርጌ ነው ማመሰግነው። ላይክ ሼር እያደረጋቸው እንደታበረታቱኝ በአክብሮት ጠይቃቸዋለው። ባይቤተሰብ